ጌታችን መድኃኒታችን ኢየሱስ ክርስቶስ የተቸነከረባቸው አምስቱ ሚስማሮች እነማን ናቸው? ደርሰበት ነበር። ቅዱስ ጳውሎስ ከሱ ውጭ የለችም ነበር። ሮሜን ጠቀሰች ሜን በክብረ ነገስት ማክዳ፣ በመጽሐፈ ነገስት ሳባ። ጀምር ኢትዮጵያዊ ጃንደረባ በገንዘባ ሁሉ ላይ የሰለጠንና ገዢ ነበር ይላል መጽሐፍ ቅዱስ። ለመሆኑ ይቺ ንግሥት ማን ነች? በጋ በጋ ክረምት ክረምት መርና ሰላም ጤና ይስጥልኝ። ውድ የቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤንነት፣ በጎነት ከእናንተ ጋር ይሁን። ሁላችንም ለሀገራችን ሰላም የበኩላችን አስተዋጽኦ እናድርግ እንላለን። ማዕዶት የጥያቄና መልስ ውድድር ሶስተኛው ዙር ጀምሯል። አብራችሁን ቆዩ። ተመልሰን መጥተናል። እንግዲህ ወደ ፍጻሜው እየተንደረደርን እግዚአብሔር ቢፈቅድ ሰኞ በማዕዶት እለት ፍጻሜውን የሚያገኘው ማዕዶት የጥያቄና መልስ ውድድር ዛሬ እንግዲህ በሶስተኛ ዙር እዚህ ስቱዲዮ ሁለት ተወዳዳሪ ቡድኖች ተገኝተዋል። በእኔ በስተቀኝ በኩል እነ አንዱ አለምና ለምለም እንኳን ደህና መጣችሁ። እንዴት ነው? ጥሩ ነው። እንኳን ለታላቁ ጾም በሰላም አደረሳችሁ። በእኔ በስተግራ በኩል ደግሞ እነ በእምነት እንኳን ደህና መጣቸው፣ እንኳን አደረሳቸው። እንግዲህ ውድድራችን ያው እየሄደ እየሄደ ዛሬ እዚህ ላይ ደርሰናል። ስለ ውድድሩ የተወሰነ ገለጻ ለመስጠት የዚኛው ዙር ሶስት ደረጃዎች ብቻ ነው ያሉት። የመጀመሪያው ደረጃ ባለፈው ምርጫ ነበር። በዚህ ዙር ያው ምርጫ የለም፣ ትንሽ ጠንከር እያለ ሄደዋል ማለት ነው። ሁለተኛውም ምርጫ አይደለም፣ ዳሽሙላ ነው። ሁለተኛው ለየት የሚያደርገው ምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ደግሞ በኢትዮጵያ ዙሪያ የተቃኙ ጥያቄዎች ብቻ ናቸው ማለት ነው። ሶስተኛው ዙር እንደተለመደው በምልክት መግለጽ። ሁሉም አምስት አምስት ነጥብ አላቸው። አስር ጥያቄዎች ናቸው፣ አምስት አምስት ይደርሳቸዋል። ግልጽ ናቸው? መጀመር እንችላለን እንችላለን። እናንተ ትንሽ ስላረፈዳችሁ ከለንስ። እሺ ተመልሰን ስንመጣ ቀጥታ ወደ አንደኛው ዙር ጥያቄና መልስ እንሄዳለን። እነ አንዱ አለም የሚጀምሩ ይሆናል። ቅድም ምናልባት ጠቆም አላርኩም፣ መሀል ላይ በጨዋታ መልክ እናወራለን። ከብርጭቆ ማርያም አካባቢ አይደል? አልረሳውም። ተመልካቾቻችንም አልረሱም። ተመልሰን ስንመጣ ወደ አንደኛው ዙር እንሄዳለን። አብራችሁ ቆዩ። ተመልሰናል አንደኛው ዙር ላይ እንገኛለን ከአንድ እስከ አስር ጥያቄ ስክሪናችሁ ላይ ይታያችኋል ደስ ያላችሁን ቁጥር ምረጡ ጥያቄ ቁጥር ሰባት ቅዱስ እስጢፋኖስ በድንጋይ ሲወገር ምን ብሎ ነው ስለ ሰዎች የለመነው የሚያረጉትን አያቁምና አባቱ ይቅርበላቸው የሚያረጉትን አያቁም ይቅርበላቸው መልስ እናያለን መልስ ጌታ ሆይ እንደ ኃጢአት አትቁጠርባቸው ዮሐንስ 7 59። እናልፈዋለን እናልፈዋለን። ጥያቄ ቁጥር ምረጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቸነከረባቸው አምስቱ ምስማሮች እነማን ናቸው? ሳዶር አላዶር፣ ሮዳስ፣ አዴራ ዳናት። እሺ መልስ እናያለን። ሳዶር አላዶር፣ ዳናት፣ ሮዳስ እና አዴራ። በትክክል መልሰዋል። እናመሰግናለን። ወደ እናንተ ልምጣ እንደሆነ ጥያቄ ቁጥር 3 በአመት ውስጥ አራት ወቅቶች አሉ። እነሱስ ምን ምንድን ናቸው? በጋ በጋ፣ ክረምት ክረምት፣ መኸርና ፀደይ፣ መኸር ፀደይ። መልስ እናያለን። ፀደይ፣ ክረምት፣ መጸው፣ ሀጋይ ወይንም በጋ መጸው ማለት ያው እንደ መኸርም ስለሚቆጠር በትክክል ተመልሷል። በትክክል ተመልሷል። ምናልባት እነዚህ ወቅቶች መጸው ወይንም መኸር፣ ሐጋይ በጋ እና ጸደይ ወይንም ደግሞ በልግ ይባላሉ። ያው የተለያየ የአጠራር ስሞች አላቸው። በትክክል ተመልሷል። ወደ እናንተ አስር ቁጥር እግዚአብሔር ቅዱሳን አገልጋዮቹን ከተለያዩ ቦታ ጠርቷቸዋል። የአማቱን የዮቶርን በጎች ሲጠብቅ እግዚአብሔር የጠራው ማንን ነው? ሊቀነቢያት ቅዱስ ሙሴ ሊቀነቢያት ቅዱስ ሙሴ መልስ እናያለን። ሊቀነቢያት ቅዱስ ሙሴ ዘጸአት ምዕራፍ 3 ከቁጥር 1 እስከ 10 ላይ ይገኛል። በትክክል ተመልሷል። በትክክል ተመልሷል። እሺ እና አንድ አለም ሁለት ሁለት ቁጥር ጥያቄ ሰባ ሰገል ለጌታ እጅ መንሻ ይዘው የመጡት ምን ምንድን ናቸው? ለምንስ ምሳሌ ነው? እጣን፣ ወርቅ፣ ከርቤ ነው። ወርቅ ለንግስና፣ ወርቅ ለንግስናው፣ ከርቤ ለሞቱ፣ ከርቤ ለሞቱ፣ እጣን ደግሞ ለክህነቱ፣ እጣን ለክህነቱ። መልስ እናያለን። ወርቅን ለንግስናው፣ እጣኑን ለክህነቱ፣ ከርቤውን ለሞቱ። በትክክል ተመልሰዋል። በትክክል ተመልሰዋል። እሺ ጥያቄ ቁጥር አራት ከሰባቱ ሰማያት የመጨረሻው ምን ይባላል? የምድር መጨረሻስ ምን ይባላል? የመጨረሻው ሰማይ ፀረ አርያም፣ የምድር መጨረሻው ደግሞ በርባኖስ ወይም እንጦሮጦስ። እሺ መልስ እናያለን። ፀረ አርያም እና በርባኖስ በትክክል ተመልሷል። ብዙ ጊዜ እንጦሮጦስ ገባ ይባላል እና የምድር መጨረሻ ስለሆነ ነው። እሺ ጥያቄ ቁጥር 8 ጌታችን ከአስራ ሁለቱ ነገደ እስራኤል ከየትኛው ነገር ነው የተወለደው? ከነገደ ይሁዳ። መልስና ያለን ከነገደ ይሁዳ በትክክል ተመልሷል። ጥያቄ ቁጥር አምስት እግዚአብሔር ስድስት ነገሮችን ይጠላል፣ ሰባተኛውን አጥብቆ ይጠላል። ይህ ሰባተኛው ምንድን ነው? በወንድማማቾች መካከል ጸብን የሚዘራ በወንድማማቾች መካከል ጸብን የሚዘራ መልስ እናያለን። በወንድማማቾች መካከል ጠብን የሚዘራ መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 በትክክል ተመልሷል። ጥያቄ ቁጥር 9 ጥያቄ ቁጥር 9 በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምስክሮቼ ትሆናላችሁ። ይህ ጥቅስ የት ይገኛል? የማቴዎስ ወንጌል ምዕራፍ 16። እሺ መልስ ነው ያለን የሐዋርያ ሥራ ምዕራፍ 1 ቁጥር 8። አልተመለሰም። እሺ ጥያቄ ቁጥር 6 በሉቃስ ወንጌል ምዕራፍ 14 ቁጥር 10 ላይ የተጠቀሱት ሁለት ጸሎተኞች ምናዊና ምናዊ ናቸው? ፈሪሳዊና ቀራጭ። ፈሪሳዊና ቀራጭ። እሺ መልስ እናያለን። ፈሪሳዊና ቀራጭ ወይንም ቀረጥ የሚሰበስብ ማለት ነው። በትክክል ተመልሷል። እንግዲህ ለአንደኛው ዙር የጥያቄና መልስ ውድድራችን ይሄንን ይመስል ነበር። ሁለተኛው ዙር ላይ እንሄዳለን። አብራችሁን ቆዩ። ተመልሰን መጥተናል። አሁን የምንገኘው ሁለተኛው ዙር ላይ ነው። ፕሮግራሙ ደግሞ ማዕዶት የጥያቄና መልስ ውድድር፣ ቻናሉ ኢቲአርቲ ሚዲያ ሁለተኛው ዙር ጥያቄና መልስ ውድድር በመጽሐፍ ቅዱስ ከታሪክ እንዲሁም ደግሞ ኢትዮጵያን የሚመለከቱ ሀሳቦች ጥያቄዎች የሚነሱበት ይሆናል ማለት ነው ቅድም አንዱ አለምና ለምለም ጀምራችኋል አሁን ደግሞ ተራው የነበ እምነት ቡድን ይሆናል ማለት ነው ከአንድ እስከ አስር ደስ ያላችሁን ቁጥር ጥሩ ጥያቄ ቁጥር አንድ በውኑ ኢትዮጵያዊ መልኩን ወይም ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን ብሎ የተናገረው ነቢ ማን ነው ነቢዩ ኤርሚያስ መልስ እናያለን ነቢዩ ኤርሚያስ በትክክል ተመልሷል። ኤርሚያስ ምዕራፍ 13 ቁጥር 23 ላይ ይገኛል። በትክክል ተመልሷል። እነ አንዱ ዓለም እናንተ ነው እድሉ። ጥያቄ ቁጥር አስር በመቤታችን ቅድስት ማርያም ዙሪያ ከአፄ ዘር ያዕቆብ ጋር ይጋጩ የነበሩ ሰዎች ምን በመባል ይታወቃሉ? ደቂቀ ስጢፋ ስጢፋኖስ ስጢፋኖስ በመባል ይታወቃሉ። በትክክል ተመልሰዋል። በትክክል ተመልሷል? ተራዊ እናንተ ነው። ጥያቄ ቁጥር ሁለት ጥያቄ ቁጥር ሁለት ኢትዮጵያዊ ጃንደረባ በገንዘባ ሁሉ ላይ የሰለጠነና ገዢ ነበር ይላል መጽሐፍ ቅዱስ። ለመሆኑ ይቺ ንግስት ማን ነች? ንግስት ህንደኬ መልስናያለን? እናያለን። ንግስት ህንደኬ የሐዋርያት ሥራ ምዕራፍ 8 ከቁጥር 27 በትክክል ተመልሷል። ወደ እናንዱ ዓለም ጥያቄ ቁጥር አምስት አፄ ካሌብ ንግስናቸው ለልጃቸው ለገብረ መስቀል ካስረከቡ በኋላ በምናኔ የኖሩበት ገዳም ምን ይባላል? ትግራይ በሚገኝ ገዳም በደብረ ዳሞ መልስ እናያለን። በአባ ጰንጥሊዮን ገዳም አልተመለሰም። ወደነ በእምነት ጥያቄ ቁጥር ሦስት ኢትዮጵያዊቷ ንግሥት እንደ መጽሐፍቶቹ የተለያዩ ስሞች አላት። በዚህ መሰረት በክብረ ነገስት ዳሽ በመጽሐፈ ነገስት ዳሽ በወንጌል ዳሽ ትባላለች በክብረነገሥት ማክዳ በመጽሐፈ ነገሥት ሳባ በወንጌል አዜብ ትባላለች። መልስ ነው ያለን። በክብረ ነገስት ማክዳ፣ በመጽሐፈ ነገስት ሳባ እንዲሁም በወንጌል አዜብ ትባላለች። አንደኛ ነገስት ምዕራፍ አስር እንዲሁም ማቴዎስ 12 ላይ በትክክል ተመልሷል። ወደነ ነ አንዱ ዓለም ሰባት ሰባት ቁጥር ጥያቄ፣ የመጀመሪያውን ኢትዮጵያዊ ጳጳስ በመሾም ወደ ኢትዮጵያ የላከው የእስክንድሪያ ፓትራሊክ ማን ይባላሉ? አትናቴዎስ፣ አትናቴዎስ። እስቲ መልስ እናያለን። ቅዱስ አትናቴዎስ ይባላሉ። በትክክል ተመልሷል። ቅዱስ አትናቴዎስ። እሺ፣ ጥያቄ ቁጥር አራት፣ ጥያቄ ቁጥር አራት ቅዱስ ያሬድ መንፈሳዊ ጣመ ዝማሬ ሲያቀርብ በተመስጦ ጦሩ ለቆት ያሬድን እግር የወጋው ንጉስ ማን ይባላል? አጼ ገብረ መስቀል። ንጉስ አጼ ገብረ መስቀል፣ በትክክል ተመልሷል። ወደ እናንዱ አለም። ስድስት ስድስት ቁጥር ጥያቄ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ ከግብፅ የመጡት ማን ነበሩ? በቅዱስ አትናቲዎስ የተሸሙት ማለት ነው። አባ ሰላማ ከሳቴ ብርሃን፣ አባ ሰላማ ከሳቴ ብርሃን አባ ሰላማ ከሳቴ ብርሃን ወይንም ደግሞ ፍሬምናጦስ ይባላሉ። በትክክል ተመልሰዋል። በትክክል ተመልሰዋል። እነ በእምነት ጥያቄ ቁጥር 9 ጥያቄ ቁጥር 9 በ15ኛው መቶ ክፍለ ዘመን በቤተ ክርስቲያንና በክርስቲያኖች ላይ ትልቅ ጠባሳ ጥሎ ያለፈው ሰው ማን ነበር? ግራኝ አህመድ ግራኝ አህመድ መልስና ያለን አህመድ ግራኝ ወይም ደግሞ ግራኝ አህመድ በትክክል ተመልሰዋል። እሺ ስምንት ቁጥር ጥያቄ በስምንተኛው መቶ ክፍለ ዘመን ቤተ ክርስቲያን ታቃጥል የነበረው አይሁዳዊ ፈላሻ ማን ነበረች? ዮዲት ዮዲት። መልስ እናያለን። ዮዲት ጉዲት ወይንም እሳቶ ትባላለች። በቤተክርስቲያናችን እንግዲህ የመከራ ጊዜ ከሚባሉት ጊዜያቶች ውስጥ ቅድም የተመለሰው ግራኛ ህመድ የዮዲት ጉዲት፣ እንዲሁም ደግሞ የአጼ ሱሲኖስ ዘመነ መንግስት በቤተክርስቲያናችን ከፍተኛ ውድመትና አባቶች የሞቱበት መጽሐፍት የተቃጠሉበት ቤተክርስቲያን የወደመበት ጊዜ ነበር። ኢትዮጵያን የተመለከቱ ጥያቄያችን ይሄን ይመስል ነበር። ቀጣይ ወደ መለያ ወደ ሆነው በምልክት ወደ መግለጽ እንሄዳለን። አሁንም አብራችሁን ቆዩ። ተመልሰን መተናል። አሁን የምንገኘው ሶስተኛውና የመጨረሻው ዙር ላይ ነው የምንገኘው አንዱ ዓለምና ለምለም እንዲሁም ደግሞ እነ በእምነት ቡድን በምልክት መግለጽ ያሸነፈ ሰው ወደ ቀጣዩ ዙር ያመራል ማለት ነው። በቀጣዩ ዙር ፕሮግራማችን ላይ አሸናፊዎች ፕሮግራም ተሰርቶላቸው በኢቲአርቲ ሚዲያ ያደጉበትን ቦታ የሚዳስስ እንዲሁም ደግሞ እስካሁን የመጡበትን መንገድ የሚዳስስ ፕሮግራም ይሠራላቸዋል። እንዲሁም ደግሞ በመጨረሻው ውድድር ላይ ወደ አንደኝነት ወደሚደረገው ጉዞ ያቀናሉ ማለት ነው። ከሁለታችሁ ማን ያስረዳ? አንተ እዚህ ጋር ትቆማለህ፣ እሷ ታስረዳለች። እሺ ከእናንተስ? አንተ ታስረዳለህ፣ እዛ ጋር ሆነ። አንተ ደግሞ ትመልሳለህ። ስለዚህ ሁለተኛ ላይ እናንተ መለሳችሁ አይደል? እናንተ አሁን በክብር አረፍ ትላላችሁ፣ እነ አንዱዓለም ይቀጥላሉ ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን ቻናሉ ቲያርቲ ሚዲያ ነው። ፕሮግራሙ ደግሞ ማዕዶት የጥያቄና መልስ ውድድር ነው። አሁንም እንገኘው በሶስተኛውና የመጨረሻው ዙር ላይ እንገኛለን። በምልክት መግለጽ አሁን ተራው የነ አንዱ አለም ነው። ከአንድ እስከ አምስት፣ ከስድስት እስከ አስር፣ ከአንድ እስከ አምስት በተለያዩ ሀሳብ መስጫ ሳጥን ውስጥ በምልክት መግለጽ ሰከንዱ አጥራለች ተብሎ ኮሜንት ደርሶናል። አምስት ሰከንድ ጨምረን ሰላሳ ሰከንድ አድርገነዋል። በሰላሳ ሰከንድ ውስጥ የቻልከውን እሷ የምትናገረውን ነገር ለመመለስ ሞክር። አንቺም ደግሞ 30 ሰከንዷ እስክታልቅ የምችሁኑላ ጥረት አድርገሽ ለማስረዳት ሞክሬ። በዚህ መሀል ምንም አይነት ድምፅ መውጣት አይቻልም። ቀጣይ እንሄዳለን። ከአንድ እስከ አምስትን መርጠዋል። አንዱ አለም ጀምሪ። ጸበል መጠመቅ የክርስትና ህፃን ልጅ ያዝ እመቤታችን በበረት ውስጥ ልጇን ይዛ በቤተልሔም በግርግም ውስጥ ልጇን ይዛ እመቤታችን በቤተልሔም ግርግም ደርሰበታል እኮ እያለችህ ነው። ቤተልሔም አልተመለሰም። እሺ እረፍት። ሰላም ሰላም። በትክክል ተመልሷል። በትክክል ተመልሷል።

ደርሰበት ነበር ቅዱስ ጳውሎስ ከእሱ ውጭ ያለችግ ነበር። ሮሜን ጠቀሰች እና አንዱ አለም ጨርሰዋል። ቀጥታ ወደ እነ በእምነት እንሄዳለን። አሁንም አብራችሁን ቆዩ። እንጀምር እሺ ጀምር ውድድር እሺ። ቅዱስ ጴጥሮስ ቅዱስ ጴጥሮስ ቅዱስ ጴጥሮስ። በትክክል ተመልሰዋል በትክክል ተመልሰዋል። አመፅ፣ መረብሻ፣ ይህናውጥ፣ ብጥብ፣ ጦርነት ጦርነት

ጸሎት፣ ዚክር፣ ደጅ ሰላም ምግብ ላይ አልጠፋችሁ። እንዴት ደጅ ሰላም ይጠፋችሁ? የጥያቄና መልስ ውድድራችን ይሄንን ይመስል ነበር። እንግዲህ ወደ መጨረሻው እንሄዳለን። አሁንም አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ማዕዶት የጥያቄና መልስ ውድድር የዛሬው ይህንን ይመስል ነበር። እንደተማራችሁበት እንዳተረፋችሁበት፣ ተስፋ እናደረጋለን። በሚቀጥለው ዙር ማን ከኛ ጋር ይቆያል የሚለውን እንግዲህ ከተጠየቁት 15 15 ጥያቄዎች ማለትም እያንዳንዳቸው 5 5 ነጥብ አላቸው ከአጠቃላይ ነጥብ ከ75 ሰባ በማምጣት እነ በእምነት የዚህ ውድድር አሸናፊ ሆኗል ማለት ነው ከተጠየቁት ሰባ አምስት ነጥብ ደግሞ አርባ አምስት ነጥብ በማምጣት እነ አንዱ አለም እንግዲህ በዚህኛው ዙር ገታ ይላሉ ማለት ነው። ለነበረን ጊዜ እጅግ አድርጌ አመሰግናለሁ። የምታስተላልፉ መግታለ አሚን። እግዚአብሔር ያክብርል እናንተም ስለመጣችሁ እጅግ አድርገን እናመሰግናለን። እነ በእምነት ቀጣይ ላይ እድል ስላላችሁ ያኔ ትናገራላችሁ። ስለነበረን ቆይታ እግዚአብሔር ያክብርልን። ኢትአርቲ ሚዲያ ነው ቻናሉ፣ ፕሮግራሙ ደግሞ ማዕዶት የጥያቄና መልስ ውድድር። እኔ ምን ያህል በንቲ ከመላው የኢትአርቲ ሚዲያ ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርገን ነበር። በቀጣይ ሳምንት በሌላ ውድድር እንገናኛለን። ሰኞ በእለተ ማዕዶት ይህ ውድድር ፍፃሜውን ያገኛል ማለት ነው። እስከዛው ድረስ ይህንን ፕሮግራም እንድትከታተሉ እንድታተርፉበት እንጋብዛለን። ሰላም።